የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከተያዘው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀመራል። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነውም ተብሏል። ከሙያ ስልጠናው በኋላ የሙያ ብቃት ምዘና እንደሚወስዱና ያለፉ መንጃ ፍቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረውም ተጠቁሟል። 21 የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ አባል ሀገራት የሚሳተፉበት ስድስተኛው ሴት የስራ ፈጣሪዎች የንግድ ትርኢትና ኮንፈረንስ በአዲስ አበባ ተከፍቷል። የንግድ ትርኢቱን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ፣ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ ና የአፍሪካ ህብረትና የኮሜሳ ከፍተኛ የስራ ኃላፊዎች አስጀምረዋል። ለሶስት ቀናት በሚቆየው የንግድ ትርኢትና ኮንፈረንስ ላይ ከ200 በላይ ሴት የስራ ፈጣሪዎች ስራቸውንና ምርቶቻቸውን አቅርበዋል። በትግራይ ክልል የኃይል ተደራሽነትን ለማሳደግ የማስፋፊያ ስራ እየተከናወነ ነው። የኢትዮጵያ ኤሌክትሪክ አገልግሎት በበጀት አመቱ ያለፉት ወራትም 17592 ኪሎ ሜትር የውስጥ ለውስጥ የዝቅተኛ መስመር ዝርጋታና 13514 ኪሎ ሜትር የመካከለኛ መስመር ዝርጋታ ማከናወኑን አስታውቋል። የማስፋፊያ ስራው አካባቢዎቹ ላይ በአነስተኛና ጥቃቅን ስራዎች የተሰማሩ ማህበራት፣ ስራ ፈጣሪ ኢንተርፕራይዞችና አዳዲስ አምራች ተቋማትና አዳዲስ ደንበኞችን ተጠቃሚ የሚያደርግ መሆኑም ተገልጿል። Thank